ሰላም ውድ ተከታታዮች፣ ማሜ ሶዶ ኮድ ሲ04፣ ወደ ነጌሌ አርሲ ነበረ የገባችው። ከዚህ በፊትም 2ዩ ሶስት ሞተር ወደ ነጌሌ መስመር ገብቶ ነበረ። ዛሬ ደግሞ ሸበለው ከችከቻሳ ብሏል። አይ ምን ብዙም ባላቅ የስራ ባልረባይ ይመስለኛል። እና ባለፈው እለተ ሰኞ እለት ያወጣ ነው። ኮድ ሲ04 እድለኛ ከአርሲ ወደ ወላይታ ሶዶ ከች ከቻሳ ነበረ ያለው። ዋና አብሮ እንኳን ደስ አለሽ ኬት ነው። ከነገል ርሲ አቢ ነኝ ኦኬ። እና ቲክቶክ ላይ ምናምን አዮ ነበረ እሱ ሲያጫውት። ኦኬ። እና ደስ ይላል ምናምን። ታማኝነቱ 85 ቁጥር ኮድ ሲ04 ተሸላሚ ሆኛለሁ። በጣም ደስ ብሎኛል። አዎ በጣም ደስ ይላል። በነገራችን ላይ የወጣውን ቁጥር በጣም ትንሽ ቁጥር ነች፣ 85 ቁጥር ከ1 እስከ 100። ብዙ ሰዎች ትኬት ማያወጣውላ ነው የሚመስላቸው ለብዙ ሰዎች። አጨዋወቱ ላይም ቆይቻለሁ። በነገራችን ላይ 84 ወጥቷል። እኔ ጋ 84፣ 12፣ 13 ቁጥሮች በጣም በብዛትም ወጥተዋል። ዛሬ ደግሞ አንተ ደግሞ በ85 እድለኛ ሆነ። ወደ ላይ ታስወዶ ከቺ ከቻሳ ነበር ያልከው ከዚህ በፊት ምን ያህል ጊዜ ነበር እየቆረጥከ የቆየው? የቆረጥኩ ነበረ እያለፍኩ ነው የሚቆርጠው። እና ተስፋ ባለመቁረጥ የቆረጥኩኝ ስለነበረ ባለእድል ሆኛለሁ። እናንተም ደጋግማችሁ በመቁረጥ ነው ወደ ባለእድልኝነት የምትመጡት፣ ሻምፒዮን መሆን የሚችሉት። እድላችሁን እንግዲህ ደጋግማችሁ በመሞከር ባለእድል ሆኖ እላችኋለሁ። ታማኝነት ርቀት አይገድበም። ቆረጡ፣ ሞክሩ፣ እድላችሁን አንድ ቀን ባለእድል ትሆናላችሁ። ልክ ብለሽ

አር ነጌሌ አርሲ ወደ ላይታ ሶዶ መንገድ እንዴት ነበር? መንገድ ከዚህ በፊት አታውቅም? በጂፒ ኤስ ነው እንደመጣኸው? እንዴት ነው የመጣችሁ? መንገዱ ያው ትንሽ አወዛጋቢ ነበረ፣ በጂፒ ኤስ ምናምን እያልን እንደምንም ደርሰናል። ደስ ይላል አገሩ አ አሪፍ። ይመች አባቴ። የኮድ ሲ ዜሮ አራት እድለኛ በእንደዚህ አይነት መልኩ አሳባ አስተያየቷን ገልጿል። በስተ መጨረሻም ለመላው ኢትዮጵያውያን ለማሜ ሶዴ በዚህ የመላው ኢትዮጵያውያን ናቸው እና የምታስተላልፈው መልእክት ካለ ደግሞ ታማኝነት ታማኝነቴስ፣ ደግሞ ያለውን ነገር ቴሌግራም ላይ እንዴት መቁረጥ እንደሚችሉ ምናምን በምት የሆነ ነገር እስቲ ሹክ በልልን። ያው ስልኩን ሴቭ አድርጋችሁ ቴሌግራም ላይ ሃይ ስትሉት ሊንክ ይልክላችሁ የትም ሆናችሁ እድላችሁን መሞከር እንደሚችሉ እናሳውቃለን። ድላችሁን ሞክሩ፣ ድል አይታወቅምና፣ እንደኔ ባለ ድል ትሆናላችሁ። አንድ ቀን ከጓደኞቹ ጋር ነበር የመጣው ብሮ ነስቲ፣ የደስታ ተጋሪ ያው ጓደ ከጓደኞቹ ጋርና እንኳን ደስ አለሽ። ምን ተሰማሽ? ጓደኛ ነው። ኧረ ጓደኛ ስለደረሰ በጣም ደስ ብሎኛል። ደስ ይላል እንጂ። አንተን ሰምቼ ነበር። ከትናንት መንገድ ላይ እያወራን ነበር ማሜ በየጊዜው ይተላል። በጣም ታማኝ ነው፣ ጥሩ ነው ምናምን ሲሉ፣ በቃ ደስ እያለ ነው ማለት ነው። መንገዷ ደሞ መንገዷ እንደዚህ ያለ ነው እናንተ ማ መንገዱ እኮ ቅርብ መስሏችሁ ወዲያው ነበር የወጣችሁት ትናንትና፣ አመሻችሁ ከዛ ደሩና ጠዋት፣ ያው ዛሬ በጠዋቱ ነበር እያገኘኋቸው ያለሁት

ከሳምንቱ በኋላ ደግመህ ትመጣለህ። አንተ ይመች አባቴ፣ ለመላው ለኢትዮጵያ የምታስተላልፈው መልእክት አለ? በዚህ አጋጣሚ ለመላው ኢትዮጵያ አመት በዓል ከፊት ለፊታችን አለ፣ እንኳን አደረሳችሁ ማለት እፈልጋለሁ። ሌላ ደግሞ በቃ ኢትዮጵያን ለመቀየር ወጥረን እንስራ። ቢግ ላቭ ቢግ ሪስፔክት ማይ ፋሚሊ። ይመች አባቴ። በጣም ደስ የሚል አስተያየት ነበረ የሰጠው የኮድ ሲ ዜሮ አራት እድለኛ አርሲ ነጌሌ ከጓደኞቹ ጋር ነበረ ቻሳ፣ ዛሬ ላይ ሶዶና የሚገኙት ከዚህ በኋላ ያው የፎቶ ፕሮግራም ይቀረኛል። ከዛ በኋላ ጉዞቸውን ወደ አርሲ ነጌሌ አርሲ እናደርጋለን ማለት ነው። ያው አለማወቅ እና ይመቻችሁ። ውድ ኢትዮጵያውያን በዚህ አይነት መልኩ የትም ሆናችሁ እንደዚህ አይነት እድሎችን መሞከር ትችላለችሁ። በቀላሉ ቴሌግራም ላይ 091008689 ሴቭ አድርጋችሁ ሀይ ብቻ በሉኝ፣ ሊንክ እና አካውንት ልክላችኋለሁ። እዛው ላይ ሙሉ ሲስተሞችን ማግኘት ትችላላችሁ ማለት ነው። ይመቻችሁ፣ ይቅናችሁ፣ ወዳችኋለሁ። ማሜ ሶዶ ቦቻጋ